ትልቅ ሰዎች ከአንተ በላይ ብዙ ነገር የሚያውቁ ሰዎች ብዙ ነገር ያሳልፉ ሰዎች ሰብስበ ይሻላል ወይስ ወጣት ተሰብስበ ሄደ በትግል ለማምጣት ነገር እኮ በትግል እኮ አይመጣም። በትግል የሚመጣ ቢሆን ድሮ በዱላ ስትሆን ቤት ወስዳችኋት ነበር፣ ግን በትግል አይሆንም ሁሉ ነገር በቃ ትልቅ ሰውን ሰብስበ ተንበርክከ ከበሱ። በትልቅ ሰው ፊት ተንበርክ ይቅርታ ጠይቀ ያለው ነገር ተጸጽተ፣ በእንደገና ተመለስና ይቅርታ ጠይቃት በሷ ቤተሰብ እኮ ማለት ነው። ክብርህን ነበር ማሳየት የነበረብን ዱላህን አይደለም። እሷ ቤተሰቦች እንዲያከብሩ እንዲወዱ ዱላ አልነበረም። ሀይሚዬ አዲስ ህይወት አዲስ ምዕራፍ ጀመረች ከዳጊ ጋር። አፈቅርሻለሁ አላት ማለት ነው በጣም ነው ደስ የሚለው። እንግዲህ ብሮኬንትታ ሶሻል ሚዲያውን ቲክቶክን ማነጋገሪያ ሆነዋል ሀይሚዬና ዳጊ ማለት ነው። ወይኔ ሀይሚዬ ይሄንን የመሰለ መለሎ ልጃ አፈቀራት ወይኔ። ሀይሚዬም ነገሩ ምን ያንሳታል? ምን ያንሳታል? ብሩኬ ግን ቀረብህ ቀረብህ ቡራዬ ማተማን ያንሳል በማለት ሀይምዬ እንግዲህ ጨረቀዋ፣ ይህንን የመሰለ ውብ እንግዲህ ይዛ መታለች። ዛሬ እንግዲህ ማለት ነው፣ ብሮኬ፣ እርግጠኛ ነኝ ሆስፒታል ነው የሚገባው ይህንን ቪዲዮ ሲያየው በቲክቶክ ላይ ማለት ነው። ሀይምዬ ጨረቃ ሂጅበት! እንዴት በልደቷ ቀን ብዙዎቹን ያስገባው! እንዴት በልደቷ ቀን ሀይምዬን፣ እንዴት ቡራዬ ሴት ይትማል በማለት የብዙዎቹ የብዙዎቹ ማነጋገሪያ ሆኖ ነበረ። ሀይሚዬም እንግዲህ ይሄው እንደምታዋት ሸበላውን ይዛ መጣች ማለት ነው። ወንድ ቢሄድ ወንድ ይመጣል ብላለች። አይ እንጂ ጀግኒት ማለት ነው። እና ወደ ፈረንጁ ሲሄድላችሁ በትናንትናው ቪዲዮ እንግዲህ በሰውየውና በሩታዬ የተነሳ ሚስትህን አሳልፈህ ለሚዲያ ሰው ሰጥተሃት፣ እንዲሁም ዱላ ቀረሽ ላማቾችህ፣ ክብር ቢኖር ኖሮ ቢሆን ይህንን አታረግም ነበረ፣ ሚስትህን ይቅርታ ትጠይቅ ነበረ ብሏል ፈረንጁ ዋው ፈረንጁ፣ አነጋገርህ በጣም ነው የተመቸኝ። በጣም ነው የተመቸኝ። እውነት ነው። አማኑኤል ግባ፣ አሞሃል ስለታመምክ ብሎታል። ታዲያ ፈረንጁኛ የምናርግ እኛ ያለ ነው ውጭ ሀገር ነው። እስኪ የቡታጅራ እየተወብሮች ሰብሰብ ብላችሁ ይህንን ሰውዬ ወደ አማኑኤል ጸበል አስገቡት፣ ይታከም። ምክንያቱም ዛሬ ራሱ ኢንስታግራም ላይ የፖሰተው ሌላ፣ ቲክቶክ ላይ የፖሰተው ሌላ። ህዝቡ ራሱ በጣም ነው የገረመው። ምን ሆኖ ነው ይሄ ልጅ እየተባለ ነው፣ እና ምንም ሊገባን አልቻለም እኛ ራሱ ፈረንጁ ማለት ነው ፈረንጁ የተናገረውን ነገር እውነት ፈረንጁ። ሰብስክራይብ ካላላችሁ ሰብስክራይብ አድርጉት ግቡና፣ ማለት ነው የተናገረው ንግግር በጣም በጣም በጣም በጣም ደስ የሚል መልእክት ነው ማለት ነው። በጣም ጎበዝ ማለት ነው። ስለዚህ እባካችሁ አሁንም ቢሆን ሸር አድርጉለት ማለት ነው፣ ሸር አድርጉለት ያለፈ ሰው ይምላል እየተ ብዙ ሰዎች ጋር አለኝ ብለዋል። ብሩኬም እንግዲህ መልእክቱን እያስተላለፈ ነው። ለሀይሚ ሀይሚዬና ብሩኬም እንግዲህ ነገሮቻቸውን እያቀጣጠሉት ነው ማለት ነው። እንግዲህ ሂዱበት ሀይሚዬና ቡራዬ እንግዲህ አሁን ላይ ተወዳጅ በጣም እንግዲህ ሶሻል ሚዲያው ማነጋገሪያ በቲክቶክ ማነጋገሪያ የሆኑት እነሱ ናቸው። ምን አለ እውነት ሰውየ ወደ ራስ ተመልሰ እኔ አላቅም ያንን የበፊቱን ፍቅርን ሚስትህን ተንበርክከ ይቅርታ ብጠይቃት እንደኔ መልካም ነው። እንዲሁም ትላልቅ ሰዎች አሉ ብሏል ፈረንጁ። እና ትላልቅ ሰዎችን ይዘ ይቅርታ መጠየቅ እያለብህ እነዚህን የሰፈር ወጠጤዎችን ሰብስበ ሚስትህን ቪዲዮ እየለቀቅ የምታሰራት፣ ብሏል። ትክክል፣ ምንም አልተሳሳተም ፈረንጁ። እባካችሁ ፈረንጁን ላይክ አድርጉት። በሌላ ፕሮግራም እንገናኝ። ባይባይ።